ሰላም እንዴት ናችሁ? ዛሬ በዚህ ቪዲዮ ዶክተሮች ሳይቀሩ የመሰከሩለትን ከግሊስሪን የበለጠ ጽ ቆዳን የሚያለስልስ ንጥረ ነገር የለም። ግሪሲሊን ከካርበን ከኦክሲጅን እና ከሃይድሮጅን ድብልቅ የተዘጋጀ ሲሆን በጣም ወፈር ያለና ምንም አይነት ሽታና ቀለም የሌለው ውህድ ነው። ይህም ደግሞ ለቆዳ እጅግ አስፈላጊና ጠቃሚ ነው። በተለይ ቆዳችን እንዳያረጅ፣ እንዳይሸበሸበ ያደርጋል። የቆዳ ቀለምን ያስተካክላል። ፊት ላይ የሚወጡ ጥቋቁር ነገሮችን ከፊት ቆዳ ላይ በማንሳት ቆዳችን የተዋበና ንጹህ ቆዳ እንዲሆን ያደርጋል። በየትኛውም የኢኮኖሚ ደረጃ ብትሆኑ ግሪሲ አለመጠቀም አይቻልም። ለሁሉም ቆዳ የሚስማማ እና በጣም በጣም ተመራጭ የሚያደርገው ለጣም ለደረቀ ቆዳ መሆኑ ነው። ለደረቀ ቆዳ እጅግ በጣም የሚያለሰልስ እና ቆዳው ወደ ነበረበት እርጥበቱ እንድመለስ ያደርጋል። ይህንንም ደግሞ ከሌሎች ሎሽን ጋራ ደባልቀን መጠቀም እንችላለን። ሰላም ጤና ይስጥልኝ። እንኳን ወደዚህ ዚ ቢዩቲ የዩቱብ ቻናል በሰላም መጣችሁ። ቤተሰቦች ለቤት አዲስ የሆናችሁ እንኳን ደህና መጣችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች እንኳን ደህና ቆያችሁ። ቪዲዮውን በላይክ እንጀምራለን። ሼር ለሚመለከተው ሰው እንድታደርጉልኝ ጋብዛለሁ። ሞስቸራይዘር ሆኖ ሲቀርቡ ከየሻቸው ውስጣቸው ግሪሲሊን ነው። ቤተሰቦች ዛሬ በግሪሲሊን እንዴት ቆዳን ማርጠብ እንደምንችል እንደ ቀላል የምናየው እና አሁን እንደውም ችላ እያልነው ብዙ ጊዜ የማንጠቀመውን ግሪሲሊን ዛሬ በዚህ ቪዲዮ እንዴት አርገን ከሌሎች ከሎሽን እና ከምንቀባው ነገር ጋር ደባልቀን ፊታችንን እንድንቀባው ሞስቸራይዘር የፊት ማርጠቢያ ቅባት እንሰራለን። በተለይ ፊታችሁ የተሸበሸበ ወይም ለመሸብሸብ የጀመረ፣ ፊታችሁ ላይ ጥቁር ነጠብጣብ ላለባችሁ ግሪሲሊን ፍቱን መላ ነው። በቀላሉ የሚገኝና አፎርዴብል ወይም ደግሞ በዋጋውም ቢሆን ቀላል ስለሆነ ምንም አይነት ደግሞ የጎንዮሽ ጉዳት ስለሌለው ግሪሲሊን ዓለም አቀፋዊ የቆዳ ማርጠቢያ ወይም ደግሞ ከግሪሲሊን የተሻለ የቆዳ ማርጠቢያ የለም ተብሎለታል። እርጥበቱን የጠበቀ ስለሚያደርግ ከከባቢ አየር ላይ እርጥበትን ወደ ቆዳ ስቦ ስለሚያስቀምጥና እርጥበት ዘልቆ ወደ ቆዳችን እንዲገባ ስለሚያደርግ ይህንን በርካታ ጥቅም ያለውን ግሪሲሊን ከሌሎች ነገሮች ጋር እየደባለቅን እንጠቀመዋለን። የመጀመሪያው ከሎሽን ጋር መደባለቅም እንችላለን። ከሚስማማን ሎሽን አይነት ጋር ደባልቅም መጠቀም እንችላለን። ከተለያዩ የፊት ቆዳ ተስማሚ ከሆኑ ዘይቶች ጋራ ደባልቆ መቀባት የሚሰጠውን ጥቅም እጥፍ ድርብ እንዲሆን ያደርገዋል። ዛሬ በዚህ ቪዲዮ ማሳያችሁ እሱን ነው። ከተለያየ ዘይቶች ጋራ ደባልቄ እንዴት ለፊቴ እንደምጠቀሙ አሳያችኋለሁኝ። ይህንን ከፍተኛ ጥቅም ያለውን የቆዳ ሲረም ወይም የቆዳ ቅባት ለማዘጋጀት መጀመሪያ ቤዝ ሆኖ የሚያገለግለን እንደተነጋገርነው ግሪሲሊን ነው። በርከት ያለ ግሪሲሊን ከስር እናደርግና በላው ላይ የተለያዩ ቅባቶችን ለቆዳ ተስማሚ የሆኑ ቅባቶችን እንደ ቤታችን እንደ ቆዳችን ምርጫ እንጨምርበታለን። ለምሳሌ ንዛሪጋ ዚያሬ የተጠቀምኩት የአልመንድ ኦይል ነው። እናንተ ከአልመንድ ኦይል ሌላም ሊሆን ይችላል። ለምሳሌ የወይራ ዘይት ወይም ደግሞ የኮኮናት ኦይልም የኮኮናት ዘይትም መጠቀም ትችላላችሁ። ሆሆባ ኦይልም ካላችሁ እሱንም አርጋችሁ መጠቀም ትችላላችሁ። ግዴታ አልመንድ ኦይል ማለት አይደለም። አልመንድ ኦይል ከተገኘ በጣም ቆንጆ። ስለ አልመንድ ኦይል አንዳንድ ነገር ልበላችሁ። አልመንድ ኦይል ቆዳን የሚያነጣ እና ቋቁር ነገሮች ቆዳ ላይ ካሉ የሚያነሳ እጅግ በጣም ለቆዳ ጠቃሚ እና ቆዳ እንዲያብራ እንዲያበራ፣ እንዲፈካ፣ ቀለሙ የተስተካከለ እንዲሆን እንዲርስ፣ ግሎው እንዲያደርግ ያደርግልናል። የቆዳችን ፒኤች ባላንሱን በዛ ላይ የተስተካከለ እንዲሆን ያደርግልናል። ምክንያቱም ጥቋቁር ነገርና ቆዳ ላይ ያሉ ነገሮች ስለሚነሱ ቆዳው እጅግ ያማረ ውብ ያደርግልናል። ስለዚህ በብዙ ቪታሚኖች የበለጸገውን የአልመንድ ኦይል እጨምሬበታለሁ። እንዳልኳችሁ እናንተ በሌላ ዘይት ባላችሁ ዘይት መተካት ትችላላችሁ። ከስር ያደረግ ነው ግሪሲሊን ነው። ቀጥለን ደግሞ የተጠቀምነው አልመንድ ኦይል ነው። አሁን ደግሞ የምጨምርበት ቫይታሚን ኢ ኦይል ነው የምጨምርበት። የቫይታሚን ኢ ኦይል በካፕሱሉ የምትጠቀሙ በተለይ ኢትዮጵያ ያላችሁ ወይም ሌላ ሀገር ላይ የምትገኙ በካፕሱልም ወይም ደግሞ በዚህ መልኩ ይሸጣል። እኔ ይህንን አንዴ ከታርጌ ከአይሀርብ ከሚባል የኦንላይን ገበያ ስለምገዛ ነው እና ብዙ ጊዜ ይህን ስጠቀም የምታዩት። ስለዚህ ይህንን ነው እኔ የምጠቀመው ማለት ነው። እንደምታዩት እኔ የቫይታሚን ኢ ኦይል በዚች በማንኪዋ አንድ ሙሉ ጨምርበታለኝ ማለት ነው። ቫይታሚን ኢ ኦይል ለቆዳ ከፍተኛ የሆነ ጥቅም ይሰጣል። ቫይታሚን ኢኦይል አንቲ ኦክሲደንት ነው። የቆዳ እርጅናን ይከላከላል። ፐግመንቴ ሀይ ፐግመንቴሽን የምንለው ወይም ደግሞ ማዲያትን ጥቋቁ ነገሮችን ከፊት ቆዳ ላይ ያነሳል። የቆዳችን እርጅና እንዳይጨምር ያደርጋል። ቆዳችን የተሸበሸበና ጥቃቅን መስመር በቆዳችን ላይ ያለም ከሆነ ያን ወደ ቦታው እንዲመለስና ውጥር እንዲል ይረዳል። ከፍተኛ የሆነ የቆዳ ማርጠብ ባህሪ የሚሰራት ቆዳ ላይ የሚገኙ ጥቋቁር ነገሮችን ያነሳል። ዲፕ ሞስቸራይዘር ነው። በተለይ ከምንቀባቸው ነገሮች ጋር እንደዚህ ደባልቆ መቀባቱ ደግሞ በተለይ ከግሪሲሊን ጋራ አንዳንድ የፊት ነገሮችን ስንሰራ የቫይታሚን ኢ ኦይል መጠቀም ከፍተኛ የሆነ ጥቅም እንዲያገኝ ወይም ደግሞ ጥቅሙ እንዲጨምር ያደርጋል እና ቫይታሚን ኢ ኦይል ለቆዳ በጣም አስፈላጊ ከሆኑ ነገሮች አንዱ ነው። ግሪሲሊን ብቻውን ለመቀባት አይመከርም። ምክንያቱም በጣም ወፍራምና ቆዳ ላይ ቢደረግም ወደ ውስጥ ዘልቆ መግባት የማይችል ነው። ብቻውን ሲቀጥል ቆሻሻ ና አቧራን ይስባል። በጣም ወፍራምና የስኳርነት ወይም የማጣበቅ ባህርይ ስላለ ከቆዳችን ተዝማሚ ከሆኑ ቅባትና ሎሽኖች ጋራ በመደብ በመደባለቅ በዚህ መልኩ እንጠቀማለን። ይህንን በጣም ጠቃሚ የሆነ ግሪሲሌን ከፊት ቆዳችን እስከ ሰውነታችን ለግራችን ተረከዝ ለጥፍሮቻችን ሁሉ ጥቅም የሚሰጥና ቆዳን በከፍተኛ ደረጃ የሚያድሰውን አሁን ከዚህ ቪዲዮ በኋላ ግሪሲሊን ካለበት አንስታችሁ መጠቀም እንድትጀምሩ እጋብዛችኋለሁ። ጨምሩና እነዚህን ሶስቱን ነገሮች ብቻ በማድረግ እንጠቀማለን። ሌላው ልነግራችሁ የምወደው ግሪሲሊ ብቻ ካላችሁ ትንሽ ለብ ካለ ውሃ ጋር በመደባለቅ በመምታት ፊትን ተቀብቶ መታጠብም ይቻላል፣ ብቻውን ግሪሲሊን ማለት ነው። ግን ብቻውን ያለ ምንም ነገር ወፍራም ስለሆነ ንዚ ግበያዊ ላይ እንደነገርኳችሁ ብቻውን ግሪሲሊን ሊቀባ አይመከርም። ቢሆንም ብትቀቡትም እንኳን ከላይ ተለጥፎ ነው እንጂ የሚቀረው ወደ ውስጥ ቆዳችን ውስጥ አብዞርቭ አይሆንም። ስለዚህ ቆዳን ተስማሚ ከሆኑ ሎሽንና ዘይቶች ጋራ ከሚስማማችሁ ጋር ደባልቃችሁ የግሪሲሊን ጥቅም እንድትጠቀሙበት ጋብዛችኋለሁ። ቤተሰቦች ምንም እንኳን ሌላ ነገር አብራችሁ ማደባልቁትም ከሆነ ከውሃ ጋር ደባልቃችሁ የትጠቀሙት። ቤተሰቦች እንደዚህ ላችኋለሁ። ፊታችሁ ንጹና ደረቅ በሆነ ቆዳ ላይ ነው የምትቀቡት። ታጥባችሁ ከዛም በኋላ ቆዳችሁ ላይ አፕላይ ታደርጉታላችሁ። ስታደርጉ እንደተለመደው ቆዳችሁ ላይ ማንኛውም ነገር ስትቀቡ ይሄን ብቻ ሳይሆን ሌሎችንም ነገሮች ስትቀቡ፣ ግዴታ ማሳጅ መስጠት አለባችሁ። የሰጣችሁትን ነገር ቆዳችሁ እንዲቀበል፣ ወደ ውስጥ እንዲገባ፣ የቆዳችሁ ቀዳሮች እንዲከፈቱ ማሳጅ ከፍተኛ ጥቅም ይሰጣል። እንደተለመደው ይሄንን እላችኋለሁ አንገታችሁን እጆቻችሁ ላይ የቆዳችሁ መገጣጠሚያ ላይ ጉልበት፣ እጅ ላይ ሊሆን ይችላል። በደንብ አሽታችሁ ተቀቡት። በተለይ በዚህ በዊንተር ሰዓት፣ በዚህ በቅዝቃዜ ሰዓት ከፍተኛ የሆነ የቆዳ ድርቀት ስለሚከሰት ያንን በቀላሉ ለማከም ለማዳን፣ የፊታችንን ጤንነት ለመጠበቅ ይረዳናል። እጅግ በጣም ነው ቤተሰቦቼ የምወዳችሁ ይህንን ቪዲዮ ላይክ ሼር አድርጋችሁ የከበረውን ስጦታችሁን እንድትቸሩኝ ጋብዛችኋለሁኝ። ቤተሰቦች እንግዲህ በምታዩት መልኩ ሰውነቴን ሁሉም ከዘይቱ ጋር ስለተደባለቀ እጅግ በጣም ስስ የሚያደርገው ቆዳችሁ ራስ ሲል ይሰማችኋል። በቃ ራስ ሲል ማለት ነው። እንግዲህ የተለያየ ማስክ ከተቀባችሁ በኋላ ራሱን መጠቀም ትችላላችሁ። ከተለያዩ ሻወር ወስዳችሁ ምናምን ይሄን ስትቀቡት ፊታችሁ ወዲያው ነው በቃ ለውጡ ነው የምታዩትና፣ በግሪሲሊን ከፍተኛ በቃ ከፍተኛ የውበት እንቅስቃሴ ማድረግ እንችላለን ማለት ነው። ምክንያቱም ለቆዳ ለጸጉር፣ ለብዙ ነገር ይሆናል። ዛሬ ስለ ጸጉሩ ብዙ አልነገርኳችሁም። ቀን ቀን ከሆነ ሰንስክሪን መጠቀማችሁን አደራ አደራ እንዳትረሱ ለቆዳችሁ ጤንነት ሲባል ሰነስክሪን መቀባት ግዴታ ነው። እንግዲህ ይህንን ቪዲዮ በተደጋሚ ላይክ እንድታደርጉ ሼር እንድታደርጉ ለምትወዷቸው እጋብዛችኋለሁ። ኮሜንታችሁን ታች ላይ ተውልኝ፣ በፍቅር አነበዋለሁ። ዘመናዊ ነበርኩ። በሌላ ጠቃሚ ቪዲዮ እስከምንገናኝ ቻው፣ ለዛሬ ባይ።